ክርስቶስ ተንሳሙታን አሰሮ ለሰይጣን ሰላም ኮነ። የተከበራችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች ናችሁ። እንዲሁም የደብራችን ዋና አስተዳዳሪ መልአከ ምሕረት ቀሲስ ዮናስ እንዲሁም አገልጋዮች፣ መምህራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ማህበረ ምእመናን፣ በአጠቃላይ ሁላችሁም በልጁ በኢየሱስ ክርስቶስ ሰላምና ፍቅር እንደምን ቆያችሁ? እንደምን ቆያችሁ? እንደምንስ ለዚህ ሳደረሳችሁ፣ አሜን። አባታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በደላችንን ኃጢአታችንን መተላለፋችንን ሁሉ ሳይመለከት በምሕረቱና በይቅርታው ብዛት ጠብቆን ሳምንቱን በሙሉ ስንወጣ ስንገባ በነገር ሁሉ ተንከባክቦን ዛሬ በዚች በተቀደሰች ቅድስት ዕለት በዚህ በቅዱስ ስፍራ ላይ ተሰብስበን አምላካችን እንድናመልክ አምልኳችን እንድንፈጽም ዝማሪያችን እንድናቀርብ ደግሞም ስላደረገልን መልካም ነገር ምስጋናችንን እንድናቀርብ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። በድጋሚ እንኳን ለዳግም ትንሣኤ በሰላም በጤና ሁላችንም አደረሰን አደረሳችሁ እንኳን አደረሰን። ክብርና ምስጋና ሁሉ ለእርሱ ይሁን። የትምህርታችን ርዕስ ሰላም ለእናንተ ይሁን በዮሐንስ ወንጌል ምዕራፍ ሃያ ላይ ከቁጥር አስራ ዘጠኝ ጀምሮ ያለው ነው። ዛሬ ዕለቱ ሁላችንም ከሌሊት ጀምሮ ባለው ቃል እግዚአብሔር እንዳየነው እንደተገነዘብነው ዳግም ትንሣኤ ነው። ዛሬ ሳምንት አባታችን አምላካችን ኢየሱስ ክርስቶስ የትንሣኤው በኩር የሆነው ኢየሱስ የተነሳበትን ከረጅም የጾም ጊዜ አልፈን በተለይ ደግሞ የመጨረሻው ሳምንት ሕማማትን በሚገባ በተለየ መልኩ ቅድስት ቤተ ክርስቲያናችን በሰራችልን ሥርዓት ስርዓት መሰረት አባታችን አምላካችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ስለ እኛ ብሎ እየተቀበለው በተለይ የመጨረሻው ሳምንት ከመስቀል በፊት ባለው ጊዜያት ላይ በእያንዳንዱ ቀን ረጅም ስግደት፣ ጾምና ጸሎት በማድረግ ሰንበተን ክርስቶስ በመሰቀሉ ደግሞ ዓርብ ዕለት ድህነታችን መዳናችን የታወጀበትን በመስቀል ላይ ጥል መግደሉ በመስቀል ላይ በዲያብሎስ ላይ የበላይነት ማግኘታችንም በክርስቶስ ሞቱ በዕለቱ በደረሰው መከራ የምናዝን የምናለቅስ ቢሆንም የአዳምጆችን ለማዳን መጥቷልና፣ በተለይ ደግሞ በዛች ዕለት ላገኘነው ነፃነት እሴብሖ ለእግዚአብሔር ለእግዚአብሔር ምስጋና ይገባል። ስላደረገልን ስለመልካም ነገር በመስቀል ላይ ጥላችንን ስለገደለልን እርቅ ስለፈጠመልን በዛ ላይ ስለእኛ ስለ አዳምና ልጆቹ በተለይ ከተደረገበት ከሞት ነፃ መውጣት ከድን ድልን ማወድን ብቻም ሳይሆን እንዴት አድርገን በመከራ ጊዜ በስቃይ ጊዜ ለሌሎች ይቅርታን እንዴት ማድረግ እንደሚገባን በመስቀል ላይ የገረፉትን፣ የገደሉትን፣ ያቆሰሉትን ያሳደሉትን ሁሉ በይቅርታ ብዛት እንዴት አርጎ ወደ አባት ወይ ይቅር በላቸው የሚያደርጉትን አያውቁምና እያለ ሞታችንን ሞተው ደግሞ በዚህ ዓለም ክርስቶስን መስለን እንድንኖር ደግሞ ይቅርታን በመስቀል ላይ አስተምሮ ጥልን እንዴት አድርገን መግደል እንዳለ፣ ጠላቶቻችንን እንዴት መውደል እንዳለ፣ ጠላቶቻችንን እንዴት ይቅርታ ማድረግ እንዳለ በተለይ አሁን ባለንበት ዘመን ጠላት ብቻ ሳይሆን ከወዳጆቻችን ጋር በቁርሾ እንዴት እንደምንኖር በማያስፈልግ ቁርፊያ እንዴት እንደምንኖር ይቅርታን ባለማድረግ እንዴት አርገን ተለያይተን እንደምንኖር ለክርስቲያኖች በዚህ ዓለም ሲኖሩ እንዴት መድ ማድረግ እንዳለባቸው አይደም ለጥላቶቻቸው እንዲጸልዩ ለጥላቶቻቸው ይቅርታን ማድረግ እንዲያደርጉ በዛች ዕለት ያየንበትን በሦስተኛው ቀን ደግሞ ትንሣኤ ያየንበትን ዛሬ ሳምንት ነጫጭ ልብስ ለብሰን በደስታ አክበራን ለዚህ ቀን ደርሰናልና የትንሣኤው አባት በኩር ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ታዲያ በዛች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ በተለይ በተሰበሰቡበት ቤት ላይ እንዴት እንደተገለጸላቸው በዮሐንስ ወንጌል ምዕራፍ ሀያ ከቁጥር 19 ከላይ ጀምሮ ይመጣና የዛሬው ዳግም ትንሣኤ መነሻ ለማለት በተለይ እቺ ዕለት ዳግም ክርስቶስ ለደቀ መዛሙርቱ የተገለጸበት የታየበት ያ የመጀመሪያው ጥንተ ትንሣኤን ዛሬ ሳምንት አይተነዋል። የመጀመሪያው ትንሳኤ ላይ እንዴት አድርጎ ሞትን ድል አድርጎ እንደተነሳ አይተነዋል። ነገር ግን ዛሬ ዳግም ትንሳኤ ደግሞ አንድ ታሪካል ያውም ሐዋርያዊ ቶማስን እንዴት ለዳግም ትንሣኤ የሚል ስያሜ እንዳገኘበት እንድገለጽ፣ ዛሬ እሱን ነው የምናየው። ታዲያ ከቁጥር 19 ጀምሮ ዮሐንስ ህጽፍ ሲገልጽል እንዲህ ነው ሚለው ጌታችን በዛች ዕለት በመጀመሪያው ትንሣኤ ዕለት ለደቀ መዛሙርቶቹ አንድ ላይ ተሰብስቦ ቅድም በመጀመሪያው በተለይ ደግሞ ለመግደላዊት ማርያም አንድ የነገራት ነገር አለ። ሂጂና ለወንድሞችሽ ለደቀ መዛሙርቶቹ ሄደሽ እንደተነሳው ነገሪያቸውና አገኛቸዋለሁ የሚል መልእክት ነው። ታዲያ ኢየሱስን ደግሞ ተሰብስቦ ሲጠብቁ መሸት ሲል በዛች ዕለት የትንሣኤ ሁለት ምሽት ማለት ተሰብስበው ባሉበት ኢየሱስ ክርስቶስ በተዘጋ ቤት ገባና እንዲህ አላቸው፣ ሰላም ለእናንተ ይሁን አላቸው። በሩን ዘግተውት በአንድ ላይ ተሰብስበው በአንድ ልብ ሆነው ጌታችንን መድኃኒታችንን ኢየሱስ ክርስቶስን እያሰሉ፣ በተለይ ደግሞ በትንሣኤው ዕለት ሞት እንድላርቆ መነሳቱን ከተማው ሁሉ ተረብሸዋል። እነ መግደላዊት ማርያም ለብዙ ሰዎች አድርሰውታል። ደግሞም በዕለቱ ሲጠብቁ የነበሩት ጠባቂዎች ኢየሱስ ክርስቶስ ድንጋይ ፈንቅሩልኝ፣ አንሱልኝ ሰው እንደተነሳ በከተማው ላይ ተወርቷል። ነገሥታቱም መኳንንቱም፣ ባለሥልጣናትም በዚህ ላይ እጅግ በጣም ታውሩቀዋል። ስለዚህ በአንድ በኩል ኢየሱስን ፍለጋ ሰፈር ለሰፈር ጀምረውታል በሌላ በኩል ደግሞ ተከታዮቹን ደቀ መዛሙርትም ይህን ምስክርነት ወደ ሌላም እንዳያደርሱ ደግሞም በሌሊ ተነስተው ያዩት ሴቶችም ደግሞ ወሬውን እንዳናዙ ወደ ሌላ ዓለም እንዳያደርሱ በከተማ ውስጥ ብዙ ሽብር ነበር። ታዲያ ደቀ መዛሙርቶች ግን በዚህ ሁሉ ተሰብስበ አንድም የጌታቸውን መገለጥ ይጠባበቁ አንድም ደግሞ የደረሰባቸው ያ ስደት ያለ ጊዜው እንዳይሆንባቸው ክርስቶስ ተንስቷል የሚሉትን ወይ ይዘው ትላንት ተገደሉት፣ እነሱንም ያለ ጊዜው ያለ ወቅት ከኢየሩሳሌም እንዳያሰናብቷቸው በአንድ ላይ ተሰብስበው ጌታን ይጠባበቁ ነበረ። ጌታን የጠበቀ ሁልጊዜ ያገኛል። እግዚአብሔርን ያሸ የፈለገ ሁልጊዜ ያገኘዋል። በቤት ውስጥ ያገኘዋል፣ በትዳር ውስጥ ያገኘዋል፣ በኑሮ ውስጥ ያገኘዋል። ልባችሁ ሁልጊዜ ከእርሱ ጋር ይደጋ። እሱን ግን እንደምታገኙ እንደምገለጽላችሁ፣ በሙሉ ተስፋ ያለ መጠራጠር ጌታን እመኑን፣ ጠብቁን። ይገለጽላችኋል፣ ያናግራችኋል። የልባችሁን የውስጣችሁን መሻት፣ ጭንቀታችሁን ሁሉ ፈጦ ይገልጽላችኋል። በዚህም ጊዜ የተጨለቃችሁበት ጭንቀት፣ ሰላም ያጣችሁበትን በትዳር ውስጥ፣ በስራ ውስጥ፣ በኑሮ ውስጥ በሁሉ መንገድ የታወቃቸውበትን እሱ ሲለመስ ሰው እንዲህ ይገባና ሰላም ለእናንተ ይሁን ይላል። ክብር ሁሉ ለእግዚአብሔር። ሰላም ለእናንተ ይሁን አላቸው። ጭንቀታቸውን ሲያስወግድላቸው ሀሳባቸውን ወደ አንድ ስሰበስብ ደግሞ ከዛ በኋላ የሚኖረው አለም እነሱን የሚያሳድድ ሰላም የሚያሳጣ እነሱም ወደ መቃብር በብዙ ስደት የሚያደርስ አለም በመሆኑ ስለዚህ ሰላሙን ከሁሉ በላይ የሚያስፈልጋቸው ሰላም ነው። ስለዚህ በሰላም ሲያስጠጥቃቸው በሰላም እሱ እነሱን በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። በዚህ ጊዜ ደንግጠው አዩት፣ ገረማቸው። ያ የሚወግድ መመራቸው ነው የተገረመው ነው። በመስቀል ላይ ተሰለል የተሰቀለው ኢየሱስ ነው ዮሴፍና ኒቆዲሞስ ደግሞ ወደ መቃብር ያገነዙት ኢየሱስ ነው። አንዳንዶች በፍርሃት ደቀ መዛሙርት ሁሉ ሳይቀሩ የሸሹበት መስቀል ላይ ጥል እንደለው ወደ መቃብር ወርዶ መቃብር ሙስና መቃብር ድል አድርጎ የተነሳው ኢየሱስ መሆኑን ሲያዩ ገረማቸው። አንድም አቶት ያዛቸው የሸሹትም ነበሩ በዛ መካከል። ስለዚህ እንዲህ አላቸው። አሁኑ ዳግም ነው የሚለው ዳግም ለሁለተኛ ጊዜ ሰላም ለእናንተ ይሁን። አይዟቸው፣ አትረበሹ እኔ ጌታችሁን መምህራችሁ አምላካችሁ ኢየሱስ ክርስቶስ ነኝ። ኑ እጄን ተመልከቱ፣ ጎኔንም ተመልከቱ። ትናንት በመስቀል ላይ ጥዕን የገጠሙ ተሰቀልኩላችሁ ደሚና ፈጸስኩላችሁ ኢየሱስ ነኝ። እኔ ትናንትና ስትራሚ ያወለኋችሁ፣ ስትጠሙ ያጠጣኋችሁ፣ በብዙ ወጀውች ስትኖሩ ከእኔ ጋር ኢየሱስ ክርስቶስ ነኝ። ሰላም ለእናንተ ይሁን። ሰጣቸው ካጸና በኋላ አሁን መልእክትና ትዕዛዝ ሰጣቸው። አይዟችኋል አላቸው። በሰላም ሰላምን ካነገሰላቸው ሰላምን ካሰፈነላቸው በኋላ አሁን ከዚህ በኋላ ነው መልእክት የሰጣቸው ሥራ የሰጣቸው። ሰላም ለሁሉ ያስፈልጋል። ከሁሉ በፊት ሰላም ይቀድማል ማለት ነው። ከትዳር በፊት ሰላም፣ ከስራ በፊት ሰላም፣ ከውይይት በፊት ሰላም በዱራችን በሁሉም በይተኛው ቦታ ቀድሞ ሰላም ያስፈልጋል። ሰላም የሌለሁን ጊዜ ሁከት ነው። ሰላም የሌለሁን ጊዜ ለብሶ ነው። ሰላም የሌለበት እንጀራ አይጣፍጥም። ሰላም የሌለበት ስራ ብትሰሩ ብሰሩ እርካታ የለው። ሰላም የለበት የሌለበት ብትጋጌጡ የፈለጋችሁትን ወርቅና አልማዝ ብትጌጡ ምን ዋጋ አያስደስትም የፈለገውን የተሸላለመ መልስ ብትለፍ አይሞቅ አያስነስት። ከሁሉ በፊት ምን ያስፈልጋል? ሰላም። ስለዚህ ሰላም ለእናንተ ይሁን። ከስራችሁ፣ ከውጥናችሁ፣ ከተግባራችሁ በፊት ሰላም። ሰላም ከግለሰብ ይጀምራል። ሰላም ከቤተሰብ ይጀምራል። ሰላም ከትዳር ይጀምራል። ሰላም ከስራ ቦታ ይጀምራል። ሰላም ከቤተ ክርስቲያን ይጀምራል። ሰላም ከጓደኛ ጋር ይጀምራል። ሰላም እንደ መና ለእያንዳንዳችን እየተቋደሰ የሚሰጥ አይደል። እኛ የምንሰራው እሱ ባርኮ የሰጠን ያስተማረን አንዳንድ ጊዜ ሰላምን ኢየሱስ ትላንትና እንዳደረገላቸው በመሐከላችን ተገኝቶ እንደቅእኛን ቀጫርቆ ወይም ጸጫርቆ የሚገዛን ሰላም የሚያሰምን ይመስላል። ሰላምን ማሰጥቶነ ልቻችን በመሐከላችን ተገኝቶ ሰላም ለእናንተ ይሁን ብሎ ለዚህ ነው አባቶቻችን ሐዋርያት ከእነሱ በኋላ የተቀበሉ ሐዋርያት ከዛ በኋላ ደግሞ ሊቃውንተ ጳጳሳት ያንን ተቀብሎ ሥርዓት ሰርተው በቅዳሴ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን

ሁለት ሥራ ብንሠራ ሶስት ሥራ ብንሠራ የፈለገውን ደብተም ወርቀም ወልገም ብንሰበስበው ትርጉም የለው። ስለዚህ ሰላም ሰላም ከግለሰብ ይጀምራል። ሰላም ከአንድ ሰው ነው። የአንድ ሰው ሰላም ለሌላው ይጋባል። የባል ለምስቱ ይጋባል፣ ሰላሙ የምስት ለባሏ፣ የወንድም ለወንድሙ፣ ለእህቱ እንዲህ ነው ሰላም የሚጋባው የሚሰራው። አባት ለልጆቹ ሰላምን ሲያስተምር አንደበቱ የተገራ አረማመዱ የተለካ ውስጡ ሁሉ በሰላም የተሞላ ሚስት ለባሏ ባሏ ሚስቱ ሁሉም በአንድ ሲሆን፣ ሰላም ከቤት ውስጥ እንደው እንደው ይ እንዲ እየተነ ይታያል። ለጎረቤት ይተርፋል፣ ለአጠገብ ላለው ሰው ይተርፋል። ሰላም ከዛናም ጀምሮ እመቤት አባት ሰላም ሰው ልጆቹ ሰላም ይሆናሉ። ሁልጊዜ ሰላምን ይናፍቃሉ። ሁልጊዜ በሰላም እነሱ ደግሞ ያን ይናሉ። ያ በሰላም የተከበበ ቤተሰብ ደግሞ ለሌላው ሰላምን ያሰፍናል። ያ በሰላም የሞላው ደግሞ ማህበረሰቡን ቤተ ክርስቲያኑ ጎረቤቱን፣ ሰላም በእንዲህ ነው ከፍ የሚለው ሰላምን የምንመስል ሰላምን የምንገነባት በእንዲህ ነው። ዛሬ ዓለም ሰላም በማጣት ትታወቃለች። በብዙ ፈተና ሀገራችን ኢትዮጵያ፣ በተለይ በመላው ዓለም ዛሬ እያንዳንድ ቦታ ላይ የምታዩ ሰላም የታወቀበት ሰላም የታጣበት እጅግ በጣም የተናወጥንበት ዘመን ነው። ስለዚህ ሰላም እንዴት ይመጣል? ሰላም በእያንዳንዱ ግለሰብ አንገት በመስቀል አፍረን ያሰንቅበት የሰላም ምልክታችን ነው መስቀል ሰላማችንም ነው መስቀል ኃይላችንም ጭምር ብቻ አይደለም ሰላማችንም ነው ያነበት ነው በእጅ ያዝነ ሰላም ንሰብክበት ነው ሰላም የሚሄደው። ለቤተ ክርስቲያን ሰላም ያስፈልጋታል። ቅዱስ ቤተ ክርስቲያን ዛሬ ሰላም ትሻለች። በአባቶች መካከል ሰላም፣ በሊቃውንት መካከል ሰላም፣ በአገልጋዮች መካከል ሰላም፣ በዘማሪያን መካከል ሰላም፣ በምዕመናን መካከል ሰላም ያስፈልጋል። በዘር መከፋፈል ቀርቶ፣ በእርስ በርስ መናቆር ቀርቶ ሁሉ የሚከባበርበት ሰላም የሰፈነበት እንዲሆን እግዚአብሔር ይርዳል። የሰላሙ ባለቤት ሰላማችንን ይመልስልን። ታዲያ ይህን ካላቸው በኋላ ስራ ሰጣቸው። ከዚህ በኋላ አላቸው፣ ዓለምን እንድታስተምሩ ዓለም ላይ ጉልበት እንዲኖራችሁ፣ ስልጣን እንዲኖራችሁ፣ ኃይል እንዲኖራችሁ፣ ጉልበት እንዲኖራችሁ፣ ሰው ስናገር የምትሸሹ ሳይሆን በአደባባይ ላይ ስምን የምትመሰክሩ ስትገረፉ የምትረጡ የምትረጡ ሳይሆን ግደለኝ እንጂ ኢየሱስን አልክድም የምትሉ የምትሆኑ እንገዲህ የሰራለ ስትል ቁልቁል ሲቀለይ የምትል ድረት እንዲኖራችሁ መንፈስ ቅዱሱን ተቀበሏላቸው። ምን አላቸው? መንፈስ ቅዱሱን ተቀበሏላቸውና በላያቸው ላይ በራሳቸው ላይ መንፈስ ቅዱስም እርሱን በመንፈስ ቅዱስ እንዲያፋደረገ ያ የክህነት ሥራ ሥራ በበሃል ተቀበሉት ስለዚህም በአባቶቻችን ስ ይመጣና እየመጣ እየመጣ እየመጣ ወደ ክህነት ወደ ካህናት ወደ ቀሳው ሲነፍ መንፈስ ቅዱስን በእፍታ እንዲሁ ከአባቶች ከኢየሱስ ክርስቶስ እየወረሱትን ያደርጉበታል። ይሄ ነው ሰላማችን። ከዚህ በኋላ ዛሬ ታዲያ ይሄ የመጀመሪያው ባጭሩ፣ የዛሬውን እለት ደግሞ እገልጽላችሁና አበቃል። ታዲያ ከዚህ በዚህ ጊዜ ይሄ ታል ሲደረግ ደቀ መዝሙር ቶማስ አልነበረም።

እኔ እስምንበር በአሕዛብ መካከል በግሪካውያን መካከል በሮማውያን መካከል እንደገና በህምብ ያንን ወንጌልን የማሰባበት የወደፊት ታምሩን እየታየ እንዲህ ታሪክ ነው። ይህን አላምርም አለ። ስለዚህ በስምንተኛው ቀን በዚች ዕለት አሁንም ደቀ መዛሙርቱ በአንድ ቦታ ላይ ተሰብስበው ምን ያረጉ ነበረ? ኢየሱስን ያመልኩታል፣ ይጠሩታል፣ ይዘምሩለታል። ደስታቸውን ይገልጻል። ስለዚህ ሳይሆን ይነጋገራል። ንግግራችን ስለ ኢየሱስ ክርስቶስ ይሁን፣ ንግግራችን ስለ መጽሐፍ ቅዱስ ይሁን። የምንነጋገርበት ስንሰባሰብ ጊዜያችን የምናሳልፍበት ስለ መጽሐፍ ቅዱስ ይሁን፣ ስለተሰቀለው ክርስቶስ ይሁን፣ ስለ ትንሣኤው በኩር ስለ ኢየሱስ ይሁን። ያን ጊዜ መንፈስ ከእኛ ጋር ነው። ቅድም እንዳልኳችሁ ያን ጊዜ ሰላም ለእናንተ ይሁን እያለ ክርስቶስ መቼም ከእኛ አይ፣ ቅረቡ ይቀረባቸዋለው ነው በቀረብን ቁጥር ይቀርባል እንጂ አይልቅም። እሱ ሁልጊዜ ካጠገባችን ምንናገረው ያዳምጣል። የተናገርነውን ደግሞ መልስ ይሰጥበታል። ክብሩን ለእግዚአብሔር ነው። ይህም በብዙቻችን ቀምሰነዋል፣ በኑሯችን ቀምስነዋል፣ በተራራችን ቀምስነዋል፣ በልጅነት ቀምስነዋል፣ በእያንዳንዱ እድሜ መካከል ቀምስነዋል። ስለዚህ ሞ ከርሱ ጋር እድሜያችንን እስከ መጨረሻው ቆመን የምናጽነው ስለዚህ ሁሉ ጊዜ በዚህ መካከል ክርስቶስ አለ። በዚህ ጊዜ ነው ተገኘና አሁን ለሦስተኛ ጊዜ እንዲህ አላቸው፣ ሰላም ለእናንተ ይሁን አላቸው። ምን አላቸው? ሰላም። ምን ያህል ቢያስፈልገን ነው? ምን ያህል ቢያስፈልገን ነው? ስለ ምግብ አልተናገረም። ስለ ልብስ አላለ። ስለ ጉዞም፣ ስለ ሰላም አላለ። ደግሞ ደጋግሞ ሰላምን ያወጅላቸው። ቀድሞ ሰላም አላቸው፣ ደግሞ ሰላም አለ። ዛሬ ሶስተኛ ጊዜ ደግሞ መካከላቸው ሲገኝ ደግሞ አሁን ሰላም ለእናንተ ይሆናል። ስለዚህ ሰላምን ተንከባከቧል ይደላቸው። ሰላምን ከሌላ ሰው አትጠብቁ። እናንተ መጀመሪያ ሰላም ሰኞች ሁኑ። እናንተ መጀመሪያ ሰላምን የምትሰብኮሉ። ለሰላም ስትሉ ትቀበሉ፣ ለሰላም ስትሉ ምዩነታሉ፣ ለሰላም ስትሉ የማያስፈልገው ከልባችሁ ከውስጣችሁ አውጥታችሁ ካሉ፣ ያን ጊዜ እግዚአብሔር ሰላማችሁን ያሰፍንላችኋል። በ በምገ

ደቀ መዛሙርቶች ከአይናት አባቶቻቸን የወደቁት እንዲያነሱ የተነሱትን ስረው እንዲያመጡ ያፈረፉትን ከንመኩርፋቸው አምጠ በፍቅር ከፍ እንዲያርቧቸው ይህ ያስተማራቸው ይህን ያስተማራቸው ለምንም። ስለዚህ ነው በስምንተኛው ቀን ዳግም ትንሣኤ ሁለተኛ ከሞት የተነሳበት አይደለም። ዳግም ለሐዋርያቱ የተገመጠበት ቶማስም ከነበረበት ከፍ ያደረገበት፣ ለእኛም ደግሞ ምስጢሩን የገመጠበት አባቶቻችን ይህችን ስርዓት ሰርተው ለኛ ምን አለ ዳግም ትንሳኤ ብሎ ስርዓቱን ቃል እግዚአብሔር ሁሉ ከዳግም የትንሳኤው ቃሉ ሁሉ ትምህርቱን ስብከቱን ሁሉም ምስራቱን ወደ ኋላ ተክዶ የሳምንቱ ነው የሚደረገው። ስርዓቶቹ ሁሉና በዚህ ነው ዛሬ እኛም ከቤት ጀምረን የቆየ ነው። እግዚአብሔር አምላክ ሁላችንንም በህይወት ጠብቆ ለአመቱ በሰላም በጤና ያደርሰን። የምንወደው የምናመልከው አምላክ ሰላማችንን ይመልስልን፣ ቤታችን ሰላም ያደርግልን፣ ኑሯችንን፣ ትዳራችንን፣ ስራችን ሁሉ ሰላም ያደርግልን። ሀገራችንን ኢትዮጵያ በዚህ ሰዓት ፍጹም የክርስቶስን ሰላም ትሻለችና እኛ ሰላማይሆን ስለ ሀገራችን ሰላም እንድንጸልይ እግዚአብሔር ይርዳን። ስላዳመጣችሁ ቃለ እግዚአብሔር አይገያችሁ።